እግናለሁ። ጥላሁን ገሠሠ ቴዲ አፍሮን ቃል ያስገባበት ታሪካዊ መድረክ ይለናል ወንድዬ። አንበሳ ሌላ አንበሳ እያለ ቴዲ ወደ ንጉሱ ያመላክታል። የሙዚቃው ንጉሥ ጥላሁን ገሠሠ በተሽከርካሪ ወንበር ላይ ሆኖ በመድረክ ላይ ተገኘ። ተመልካች በስሜት ይጮሃል። ቴዲ በጉልበቱ ተንበርክኮ የጥሌን ጉልበት ይስማል። አንገት ለአንገት ተቃቀፉ። በሎስ አንጀለስ የሙዚቃ ድግስ ላይ የታደመው ህዝብ እምባም ደስታም ተደበላለቀበት። መድረኩን የምመራው እኔ ነበርኩ ይለናል ወንድዬ። የጥሌ ሁኔታ ሆርሊያስ ብሰኝ ከጫፍ ደርሼ ነበር። ዛሬ ጥሌ እንደ ትናንቱ በሁለት እግሮቹ መድረክ ላይ መቆም አይችልም። በዚያ ላይ የስኳር ህመምተኛ ነው። ቢሆንም በእግሩ መስዋዕትነት ህይወቱን አትርፏል። ተመስገን አልኩኝ። ብዙ ታሪክ ሰርተሃል፣ ስለዚህ ልትኮራ ነው የሚገባህ። እግርህ ቢቆረት ልታዝን አይገባም፣ ከእንግዲህ እኮ ማራቶን አትሮጥበትም። አንተ ታሪክ የማይረሳህ የኢትዮጵያ ጀግና ነህ ያሉት ኮሎኔል መንግስቱ ኃይለማርያም፣ ቆፍጣና የማጀገን መልእክት አስተላልፈውለታል። ፈገግ ለማለት ሁሉ ከጅሎኝ ነበር። ቴዲ ያዘውን ባንዲራ ለጥሌ ሰጠ። አረንጓዴ፣ ቢጫ፣ ቀይ ቀለማት ያሉትን የአንገቱን ልብሱንም በጥሌ አንገት ላይ አኑሮ በአክብሮት ግንባሩን ሳመው። ጥላሁን መደሰቱን ለመግለጽ ቀኝ እጁን ከፍ አደረገና ቴዲ አፍሮንም እንወድሃለን እናከብርሃለን እያለ ከአድናቆቱ ጋር ለጥል ያለውን ፍቅር ቴዲ ይገለጸለት። ጋሽ ጥሌ አጸፋውን ሲመልስ፣ ግዴታ ከአብራኬ የተወለደ ልጅ ብቻ አይደለም የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። ከአብራኬ የተወለደ ልጅ ብቻ አይደለም የኔ ልጅ አምጬ የወለድኩት ቴዎድሮስ ነው። አዎ ይሄ መድረክ የተለየ ነበር የንጉሱና ተተኪው አደራ የተጋራንበት እኔ ሁለቱ መሃል ሆኜ ነበር ይለናል ሎንድዬ ጊዜ የማይሽረው የሀበሻው ንጉስ ጥላሁን ገሠሠ ዘመን በዘመን ላይ ሄደ ገሰገሰ ጊዜ የማይሽረው የሀበሻው ንጉስ ጥላሁን ገሠሠ ይለናል ወንድዬ። ወንድዬ እንኳን ደስ ያለህ። ከወንድዬ ጀርባ እናት አለች አባት አለ እህቶች አሉ። ቢንዬ እመወድህና የማከብር ወንድሜ፣ በስራ የምንገናኝ ነበር ዱሮ ዱሮ ጩጭ በነበርኩበት ጊዜ። ወንድዬ እንኳን ደስ ያላችሁ። ትልቅ የጥበብ አሻራ ነው ያስቀመጥክልን። እንደ ላይብረሪ ይሄንን መጽሐፍ እያገላበጥን ታሪክን ማጥናትና ማውሳት እንችላለን ማለት ነው። አመሰግናለሁ። ከአዳራሹ ተመልሰን ወጣ ብለናል። እንግዲህ አድየን ደግሞ አግኝተናል። አዳነች ወልደ ገብርኤል ከወንደሰን ጋር ያላችሁን ውቂያ ከዛ እስኪንሰው ምን ይመስል ነበር? አዳራሽ ውስጥ ያለው ድባብ እና ውቂያችሁንም አያያዘች ነገር እኔና ወንድዬ የምንተዋወቀው ኤግዚቢሽን ማዕከል ነው ኮንሰርቶችም ምናምን ሲያዘጋጅ የዛን ጊዜም እኔ በጃአዲ አርት ፕሮሞሽን የራሴንም ኮንሰርቶች አዘጋጅ ነበረ። ከዚያ በኋላ ወንድዬ ከሀገር ሲወጣ ትንሽ ሆድ ብሶኝ ነበረ። ከወንድዬ በላይ ደግሞ ከቢኒ ጋ ነው የበለጠ ጥምረት ኖሮን ለኮንሰርት እስከ ጋምቤላ ድረስ አብረን ሄደናል። ከቢኒያም ከበደ ጋ ትልቁ ነገር ቤቱ የኪነጥበብ ቤት ነው። ወንድዬም፣ ወንድወሰንም፣ ቢኒም በዚህ በአርት ላይ በቃ አይደራደሩህም ትልቅ ስራ ነው የሰሩት እና በዛሬው ዕለት ደግሞ ወንድዬ ይሄን መጽሐፍ ማስቀመጡ እኔ እጅግ በጣም ነው ደስ ያለኝ ብዙ ጊዜ የጥበብ ስራዎች ሲሰሩ ካሜራ የሚያገኛቸው ሬዲዮም ከሆነ የድምጽ መቅረጫ መሳሪያ የሚያገኛቸው መድረክ ላይ ያለውን ያለቀለትን ስራ ነው ከጀርባ ያሉ ጨዋታዎች ከጀርባ ያሉ ወጎች ከጀርባ ያሉ ታሪኮች ከጀርባ ያሉ ማንነቶች ደግሞ ብዙ ጊዜ አልተለመዱም አየር ላይ ነው የሚቀሩ ተጫውተናቸው ነው የምናልፈው በዚህ መልክ መሰነዱ አሁን ከምልሽ ያስቀመጠልን ይሄንን ታሪክ ነው ያስቀመጠልን። እያንዳንዱ ድምፃዊ ያልዳሰሰው ድምፃዊ የለም። ባክስቴጅ ከመድረክ ጀርባ ያሉትን ገጠመኞች እኔ ራሱ ይሄ ወደ ቲያትር ወይም ወደ ፊልም ቢቀየር ትልቅ ግባት ይወጣል ብዬ ነው የማስበው። መጽሐፍ አዘጋጁ ብለው እንደሰም የምታስተላልፊው የደስታ እንኳን ደስ አለ መልእክት ካለ የቀረም ነገር ካለ እዚሁ ላይ እንጫወትና እንጨርሳለን። ወንድዬ ኮንሰርቶች ገና ሲጀመሩ ድሮ ድሮ የጀመረ ነው። በመሪነት ነበር በግንባር ቀደምትነት ነበር የሚሰራው። ሁለ ገብ ነው፣ በጣም ይሮጣል። ግን ለብዙ አመታት አገር ውስጥ አልነበረም ያልነው፣ አሜሪካን ነበር የሚኖረው ዛሬ ላይ ግን ይሄንን ሰንዶ ለኛ ስለሰጠን አልጠፋሁም። በነገራችን ላይ ጥበብን መፋታት አይቻልም። በቃ ያው ተንፍሷል፣ ይሄንን ሰጥቶናል። ወንድዬን ከልብ አመሰግናለሁ፣ ከነመላው ቤተሰቡ ከሱ ጀርባ ብዙ ቤተሰቦች አሉ። እግዚአብሔር ያክብራችሁ ነው። በዚህ አጋጣሚም ለወንድዬም፣ ለወንድወሰን ከበደም፣ ለቢኒያም ከበደም ያለኝን ትልቅ አክብሮት እገልጻለሁ። አመሰግናለሁ ይሄን ይሄን እንድናገር ስላረከኝ በጣም